ጤና ይስጥልኝ በእንግሊዝ ፕሪሚየር ሊግ 9ኛ ሳምንት ጨዋታ የሊጉ መሪ አርሰናል ክሪስታል ፓላስን ኤምሬትስ ላይ ያስተናግዶ አንድ ለባዶ ሆነ ውጤት አሸንፏል። ግቡን የቀድሞ የፓላስ ተጫዋች ኤብሬሽ ኤዜ አስቆጥሯል። እንግዲህ ጨዋታው ለማየት ብዙም የማይማርክ ጨዋታ ነበር፣ ብዙም የግብ ዕድሎች ያልተፈጠሩበት። በአጠቃላይ ጨዋታው ወደ 0 ነጥብ 92 አርሰናል የኤክስፔክትድ ጎልስ ሲያስመዘግብ፣ ክሪስታል ፓላስ ደግሞ 0 ነጥብ 45 ኤክስፔክትድ ጎልስ ነው በጨዋታው ያስመዘገቡት። አርሰናል ካስመዘገበው 092 የሆነ ኤክስፔክትድ ጎል ውስጥ ማለት ነው፣ ወደ 075 የሚሆነው ከቆመ ኳስ ነው የተገኘው ማለት ነው። ፓላስ 040 ከክፍት ጨዋታ 06 ደግሞ ከቆመ ኳስ ነው ማለት ነው። ከዚህ አብዛኛው አርሰናሎች የግብ እድሎችን ለመፍጠር ሲጠቀሙት የነበረው ከቆመ ኳስ ነው፣ ከማዕዘን ምቶች እና ከቅጣት ምቶች በአብዛኛው ማለት ነው። ይሄ የሆነበትም ምክንያት ው በዋናነት ፓላሶች ከኳስ ውጭ አንድ የሚታወቀው ኦሊቨል ግላስነር ማለት ነው። በጣም አስደናቂ የሆነ ከኳስ ውጭ ዲፌንሲቭ ሼፕ ያለው ቡድን ነው። በሚድ ብሎክ አምስት ሁለት ሶስት ቅርጽ ማለት ነው። ቡድኖች ሴንትራሊ ፕሮግረስ እንዳያደርጉ በማድረግ የሚታወቅ ቡድን ነው። እንግዲህ ክሪስታ ፓላስ ያንን የተመለከትነው በአርሰናል ጨዋታ በተለይ በመጀመሪያው አጋማሽ እጅጉን ተቸግረው ነበር። አርሰናሎች በመጀመሪያው 35 ደቂቃ ይመስለኛል፣ ኤዜ የቡድኑ እንግዲህ ፈጣሪ ተጫዋች ትልቁ ፈጣሪ ተጫዋች የሚባለው ኤዜ አስር የሚሆኑ ኳሶች ብቻ ነው ስኬታማ ፓሶች ማድረግ ችሎ የነበረው በመጀመሪያው 35 ደቂቃ ማለት ነው። አርሰናል እጅጉን በጣም ተቸግሮ ነበር በመጀመሪያው አጋማሽ። በአጠቃላይ የፊት መስመር አጥቂው ዮኬሬሽ ቦክስ ውስጥ አንድ ኳስ ብቻ ነው በፓላስ ቦክስ ውስጥ መንካት የቻለው ማለት ነው። ፓላሶች የሚያገኙትን እድል በፈጣን ትራንዚሽን ወደ አርሰናል የግብ አጋማሽ ለሜሲ ሲሞክሩ ነበር። ቦክስ ውስጥም ከአርሰናል በተሻለ ሁኔታ ኳሶችን ሲነኩ ነበረ ማለት ነው። ግን አርሰናል እጅጉን እጅጉን ተሸግሮ ነበር በመጀመሪያው አጋማሽ እየተመለከት ነው ማለት ነው። በኋላ ላይ ግን ወደ 39ኛው ደቂቃ ይመስለኛል ከማዕዘን የተሻገረው ኳስ ነው እንግዲህ ኤዜ ሁለተኛውን ኳስ አግኝቶ ያስቆጠረው ሪባውንዱ ማለት ነው። ጋብርኤል የነካው ኳስ ይመስለኛል ጭንቅላት ኳስ ኤዜ ያስቆጠረው። በተረፈ ግን ጨዋታው በዛ መልክ ነው የቀጠለው። ሰከንዳፍ በተሻለ ሁኔታ ትንሽ በተወሰነ መልክ ከፈርስታፍ በተሻለ ለቀቅ የማለት ነገር አስተውለን ነበር የተሻለ በሚመስል መልክ የግብድል ለመፈጠር እድል ነበረው። ትልቁ እድል ሊባል የሚችሉ አይ ቲንክ ዴክላን ራይስ መቶት ግብ ጠባቂው ማለት ነው ኢንደርሰን የመለሰው አጋጣሚ ይመስለኛል ማለት ነው የጨዋታው ትልቁ አጋጣሚ። ክሪስታ ፓላሶች አንድ ኦንታርጌት ብቻ ነው የነበራቸው። እንግዲህ አርሰናል ጠንካራ መከላከልም ያለው ቡድን ነው መዘንጋት የሌለብን ከፓላሱ ጨዋታ በፊት የነበሩ ሁለት ተከታታይ ፕሪሚየር ሊግ ጨዋታዎች ላይ ምንም አይነት ኦንታርጌት ሞከራ ያልተደረገበት ቡድን ነው አርሰናል። የሻምፒዮንስ ሊጉን የአትሌቲኮ ማድሪዱን ከጨመረንና የፓላስን ጨምረን ያለፉትን አራት ተከታታይ ጨዋታዎች በሁሉም ውድድሮች የአርሰናልን ጨዋታ ብንመለከት ሁለት ኦን ታርጌት ብቻ ነው የተመለከተው ያስተናገደው አርሰናል ማለት ነው። በአትሌቲኮ ማድሪዱ ጨዋታና በትናንቱ በፓላስ ጨዋታ ላይ ማለት ነውና አርሰናል ዲፌንሲቭ ላይ በጣም ጠንካራ ቡድን ነው። በኋላ ላይ ፓላሶች ሰከንድ ሀፍ ላይ ግብ ለማግኘት ሙከራ አድርገዋል። ያን ያህል በሚፈልጉት መልክ ቻንሶችን መፍጠር ባይችሉም ማለት ነው፣ ግብ ለማስቆጠር ሙከራ አድርጓል። ግልጽ የግብ ዕድል ግን መፍጠር አልቻሉም። አርሰናሎች ጥብቅ የሆነ መከላከል ሲያደርጉም ነበረ፣ ከኳስ ውጭም ጠንካራ ነበሩ ማለት ነው። በጨዋታው መጀመሪያ አጋማሽ አርሰናሎች ሲመለሱ ሳሊባ በጉዳት ምክንያት ተቀይሮ ሊወጣ ችሏል። በኋላ ላይ ቡካዮሳካም ተቀይሮ ወጥቷል። ቡካዮ ሳካ በጨዋታ ላይ ጥሩ አልነበረም። የፊትነስም ሚስ ያለበት ይመስላል። ፈርስታፍ ላይ ብዙ ኳሶችን ሲያገኝም አልነበረም ካገኝ ከኳስ ውጭም የነበረው እንቅስቃሴ ያን ያህል ፓሲቭ የሚባል ነበር ማለት ነው። አርሰናል እንደ ቡድንም ያን ያህል ከኳስ ውጭ የነበረው ፕሬሲንግ እንዲ ጥሩ ሊገለጽ የሚችል አልነበረም ማለት ነው። እና ከፐርፎርማንስ አንጻር ከተመለከት ነው ጥሩ የሚባል ፐርፎርማንስ አልነበረም። ነገር ግን ውጤቱን ይዞ ወጥቷል ማለት ነው። ሶስት ነጥቡን አርሰናል ይዞ ወጥቷል። በጣም ወሳኝ ወሳኝ እንደለው ብዬ አስባለሁ። ፓለስ ከባድ ቡድን ነው። አስቸጋሪ ቡድን ነው ማለት ነው። በጣም ዌል ስትራክቸርድ የሆነ ቡድን ነው ከዛ በፈጣን የሆኑ ትራንዚሽኖች ግቦችን የሚያስቆጥር ቡድን ነው። ብዙ የሆኑ የግብ ሙከራዎቻቸውን ታርጌቶች በፕሪሚየር ሊጉ ከፍተኛ ቁጥር ያስመዘገበው ክሪስታል ፓላስ ነው። የፓላስ ትልቁ ችግን የኮንቨርሽን ሬቱ ነው ማለት ነው ያኛውን ብዙ የሆኑ የግብ ሙከራዎችን ወደ ግብ መቀየር አለመቻል ነው ትልቁ ችግሩ ነው እና በአርባ አካባቢ በመሆን የኳስ ቁጥጥር በፕሪሚየር ሊጉ ያለው ቡድን ነገር ግን ብዙ የሆኑ ታርጌት ሙከራ የሚያደርግ አይነት ቡድን ነው እንግዲህ ክሪስታል ፓላስ ማለት ነውና ግላስነር በጣም እጅግ በጣም የሚደንቅ የሆነ ቡድን ነው የሰሩት ማለት ነው። ነገር ግን ከአርሰናል አንጻር ከተመለከት ነው እንግዲህ አርቴታ በዚህ ይዝን በብዙ አንዘን በክረምት ካደረገ የተጫዋቾች ዝውውርም አንጻር አሁን ደግሞ ከሌሎች ክለቦች በተሻለ ሁኔታ አስተማማኝ የሆነ ድሎችን ምናልባት ለማየት በሚማርክ መልኩም ሆነም አልሆነም በአብዛኛው ከቆመ ኳስም ተጠቅሞ ይሁን አልሆነም ድሎችን እያስመዘገበ ያለ ቡድን ነው። ግቦች አይቆጠሩበትም እንግዲህ ባለፈው የፕሪሚየር ሊግ ዘጠኝ ጨዋታዎች ማለት ነው ከትናንቱ ጨምረን ማለት ነው ስድስተኛ ክሊንሺት ነው ያስመዘገበው። እስካሁን በአጠቃላይ ሶስት ግቦች ብቻ ነው ያስተናገደው። አካሄዱ በጣም የሚደንቅ ነው። በፕሪሚየር ሊግ ታሪክ በመጀመሪያ ዘጠኝ ጨዋታዎች ስድስት ያህል የሚሆን ክሊንሺት ያስመዘገበ ክለብ ያለ አይመስለኝም። በስምንት ጨዋታ ላይ አምስት ክሊንሺቶችን ከዚ በፊት 1998 የነበረው የአርሰን ቬንገር አርሰናል አስመዝግቦ ነበር። በ9 ጨዋታ አሁን ስድስተኛ አድርጎታል። የትናንት ያርሰናሉ የአርቴታው አርሰናል ማለት ነው እና አስደናቂ የሆነ ዲፌንሲቭ ጠንካራ የሆነ ቡድን ነው ማለት ነው። ግን ግቦች ከሴት ቢስ ጋር በተገናኘ አንድ የሚጠቀስበት ያው አብዛኛው ግቦቹ ከቆመ ኳስ የሚገኝ ነው የሚባለው ኦፍኮርስ፣ ከቆመ ኳስ ብዙ ያስቆጠረው አርሰናል ነው ማለት ነው። ከማዘን የምትን ብዙ ያስቆጠረው ቡድን አርሰናል ነው። አጠቃላይ ትናንቱን ከጨመርን ወደ 11 የሚሆኑ ግቦችን ነው ያስቆጠሩ ማለት ነው በፕሪሜር ሊጉ ከቆመ ኳስ ማለት ነው። አርሰናል 16 ግቦችን ያስመዘገበው የቀሩት አምስት ብቻ ናቸው ከክፍት ጨዋታ ማለት ነው። የክፍት ጨዋታ ግቡ በጣም ጥቂት ነው እንደምናየው፣ አምስት። ይሄ ማለት ከቼልሲ ጨዋታ በፊት ከሰንደርላንድ እኩል ነበር። ሰንደርላንድ እንግዲህ በቼልሲ ጨዋታም አስቆጥሯል በክፍት ጨዋታ ሶስት። ሰንደርላንድም ከአርሰናል የተሻለ የክፍት ጨዋታ ጎል አስቆጥሯል። በርንሌም ከአርሰናል የተሻለ የክፍት ጨዋታ ጎል አስቆጥሯል ማለት ነው። ከቆመ ኳስ አርሰናል የተሻለ ቢሆንም የክፍት ጨዋታ ሪከርዱ ግን ዝቅተኛ ተብሎ ሊገለጽ የሚችል ነው ማለት ነው። እንግዲህ አርቴታ አርቴታን ስመለከተው እንግዲህ በሁሉም ረገድ ማለት ነው ቡድኑን በማንኛውም መልኩ ማሸነፍ የሚችል አይነት ቡድን ለመስራት ላይ የሚታትር አይነት አሰልጣኝ አድርጌ ነው የምወስደው። ከዚህ በፊት እኔ ብዙ ደጋግሜ ገልጬ ያለሁ 2023 የተመለከት ነው አርሰናል ነው፣ እንግዲህ አስደናቂው አርሰናል የሚባለው ሞር ኤክሳይቲንግ የሆነ በጣም ፕሮአክቲቭ የሆነ ማጥቃት ቡድን ያለው የተሻለ ነጻነት ያለው ቡድን ማለት አርሰናል ነው፣ የ2023 አርሰናል ማለት ነው። ያ ቡድን እንደነ ዣካ አይነት እንደነ ቡካዮ ሳካ ማርቲኔል የኦደጋርድ በጣም ጥሩ የግብሪ ካርድ የነበረባቸው ማርቲን ኦደጋርድ እና ገብሬል ማርቲኔል ደግሞ ተመሳሳይ 15 ግቦች ያስቆጠሩበት ቡካዮ ሳካ ታይቲ ወደ 14 ግቦች ያስቆጠረበት ሁሉም ደብል ዲጂት ቁጥር ያስመዘገቡበት እና ማጥቃቱ ባላንስድ የሆነ በጣም አንፕሬዲክታብል የሆነ ቡድን ነበር ማለት ነው። በኋላ ላይ ግን የበለጠ ጥንቃቄን የሚመርጥ የበለጠ ሞር ፊዚካሊ ስትሮንግ የሆኑ ተጫዋቾች ወደ ስብስቡ በማምጣት ሞር ኮንትሮል ፎከስ ያደረገ ማጥቃቱ ግን በኋላ ላይ የበለጠ ተገማች እየሆነ መጥቶ በቡካዮ ሳካ በኩል በቀኝ በኩል ያዘነበለ የአብዛኛውን ማጥቃት የሚከተል አይነት ቡድን ሆኖ አስተዋል ነው ማለት ነው። ወደ በኋላ ላይ ማለት ነው። በትናንቱ የፓላስ ጨዋታም የብሬች ኤዜ የበለጠ እንደ ኦደጋርድ ወደ ቀኝ አዘን ብሎ ማለት ነው ኳሶችን የመቀበያ አማራጭ ለመስጠት ሲሞክር ነበረ ማለት ነው። የበለጠ ኳሶች በተለይ በመጀመሪያው አጋማሽ ላይ ማለት ነው በቀ መስመር እንዲሄዱ ለማድረግ ሲሞክሩ ነበር። የዚህ ያለፉ ጨዋታዎች ላይ ሴንትራሊ ገብተው ኳሶች በመስመሮች መሃል ለመቀበል ሲሞክር በብዛት አስተውለ ነበር። ትናንትናው ጨዋታ ግን ከፓላስ ጋር ማለት ነው፣ ፓላስም ሴንትራሊ ያን ኳሶች እንደዚህ አይነት ተጫዋቾች በመስመሮች መሃል እንዳያገኙ ለማድረግ ሲሞክሩ ስለነበር፣ ይህም ስኬታማም ስለነበሩ አስቸጋሪም ስለነበሩ የፓሲንግ አማራጭ ለመሆን በሚልም ሊሆን ይችላል። ወደ ቀኝ በተደጋጋሚ ወጣ ብሎ ሲቀበል ነበር ስናስተውለው የነበረው ማለት ነው። ከዚህ አንጻር ቡድኑ ከማጥቃት አንጻር ማለት ነው በተወሰነ መልክ ወርዶ ልናገኘው እንችላለን። ነገር ግን የተሟላ ከቡድን ከመሆን አንፃር ግን በጣም ማቹር ያደረገ ቡድን ያደገ ቡድን ነው ብሎ መናገር ይቻላል። ምክንያቱም ምናልባት ከዚህ ቀደም የነበሩ አንዳንድ ቡድኖችን ዝም በለን ስንጠቅስ፣ አሁን የፔፕ ቡድኖች በአብዛኛው ኳስን መቆጣጠር የሚመርጡ አይነት ቡድኖች ናቸው ተጋጣሚ ቡድን ኳስን እንዳያገኝ በማድረግ የበለጠ ለራሳቸው የግብ ዕድል ለመፍጠር ይሞክራሉ። ዘ ሴም ታይም ደግሞ መከላከልንም በዚህ መልክ ነው የሚያደርጉት ኳስን በመያዝ መልኩ ማለት ነው እንጂ ኳስ ለተጋጣሚ ቡድን ሰጥቶ አይ ቦክሴን ብቻ ልጠብቅ ብሎ በለው ብሎ ከአይነቱ ነገር ልጫወት የሚልም ቡድን አልነበረም ማለት ነው እና ከዚህ በፊት የነበሩ ቡድኖች ቢ በቆመ ኳስ እነዚህ አይነት ቡድኖችን ማለት ነው ተጋላጭ ማድረግ ይቻላል። ከዚህ ቀደም አርሰናል በአርሰን ቬንገር ስር በጣም አስደናቂ በሆነበት ጊዜ ለማየት በሚማረክበት ጊዜ ማለት ነው አንድ ቸገር የነበረበት ምንድነው በነስቶክ አይነት ቡድኖች ከቆመ ኳስ ከጁር ወራዎች የሚገኙ አጋጣሚዎች ሲቸገር ነው። ሞርፍ ፊዚካል የሆኑ ቡድኖች አይ አርሰናልን በዚህ መልክ ተጫውተን ልናስቆጥርበት ማዘ የምትላይ ልናጉተን ልናሸንፈው እንችላለን ብለው እንዲያስቡ ያደርጋሉ ማለት ነው የሆነ አይነት ክፍተት ቡድኖች ይኖርባቸዋል፣ ማለት ነው ያን ክፍተት ተጋጣሚ ቡድኖች ኤክስፕሎይት ለማድረግ ይሞክራሉ። ይህ አርሰናል ግን ከፈለገ ኳስ ልቆጣጠር ቢል ኳስ መቆጣጠር በደንብ የሚችል ቡድን ነው። ብዙ ኳስ ፖሰስ ማድረግ ይችላል። በትናንቱ ጨዋታ ወደ 60 ፐርሰንት የሚሆነውን ኳስ ቁጥጥር ነበረው አርሰናል ማለት ነው። ነገር ግን ቀጥተኛ በተወሰነ መልክ ሊሆን ቢባል ደንበኛ ለቀተኛ የሚመቹ አይነት የመስመር አጥቂዎች አሉት። አሁን ደግሞ የኦኬሬሽን መጥቷል፣ ከጀርባ የሚገኘውን ስፔስ የበለጠ ማጥቃት ይቻላል ማለት ነው። ያን ቨርቲካሊቲ በተወሰነ መልክ ኢንክሉድ ማድረግ ይችላል ማለት ነው ይሄ ቡድን ከዛ ባለፈ ደግሞ አይ ከኳስ ውጭ በደንብ ሃይ ፕሬሲንግ ልጮት ቢልም ተመሳሳይ ያንን ማድረግ ይችላል። ከዚህ ቀደም በጣም ስኬታማ በሆነ መልኩ ፕረስ ያደግ ተመልክተናል ቡድኑ በተለይ ከሀያቨርት ወደ ጋድ በነበሩበት ጊዜ በዛ አራት አራት ሁለት ቅርጽ ሁለቱ ፊት ለፊት ላያሉት ወደ ጋድና ከሀያቨርት ነው በሃይ ብሎክ ደመኛ በሃይ ፕሬሲንግ ፋታ ሳይሰጥ ኳስ መቀማት ሲችል ተመልክተናል። ፓክ ደ ፕሪንስ ላይ ሄደው ላስት ሲዝን ፔስጂን ከሜዳው እንዳይወጣ አድርገውት ነበር። ይህ የምናስታውሰው ነው። በእነዚህ አይነት ፕሬሲንግ ማለት ነው አይ ሃይ ፕሬሲንግ ሳይሆን የበለጠው ወደ ኋላ ፈግፍጌ ማለት ነው፣ በሎብሎክ ልጫወት ቢልም አርሰናል በተመሳሳይ ሁኔታ ቦክሱን በአግባቡ መከላከል የሚችል ጥቂት ግቦች ብቻ የሚቆጠሩበት ቡድን ነው ማለት ነው። በሎብሎክ መጫወት ይችላል። በሎብሎክ የተጫወትኩኝ ከፈለኩ በካውንተር ሊድም ካለ ያ ማድረግ ይችላል ኳስ ተቆጣጠሪ ግብ ማስቆጠር አልቻልኩም ካለ ደግሞ በዛ መልክ ማስቆጠር ያልቻለውን ግብ ከቆመ ኳስ ማግኘት ይችላል። ምናልባት ከዚህ ቀደም ሚድቴብል ላይ ከሚድቴብል በታች ያሉ ቡድኖች እንዳንድ መሳሪያ የሚጠቀሙበትን ከትላልቅ ቡድኖች ጋር ሲጫወቱ ሞር ፊዚካል በመሆን ረዣዥም ኳሶችን በመጣል ወይ ደግሞ የቆመ ኳሶች በመጠቀም ግብ ላስቆጥር የሚባለውን አማራጭ ማለት ነው። አርሰናል ያንን መተግበር ይችላል ማለት ነው። አርቴታ አንድ እግር ኳስ ሊፈቅድ የሚችለው ግብ ለማስቆጠር ሊፈቅድ የሚችለውን ሁሉንም መንገድ ያሟላ ቡድን መስራትን የፈለገ ይመስላል በአብዛኛው ከዚህ አንጻር ከተመለከት ነው ስኬታማ ነው ብሎ መናገር ይቻላል ማለት ነው። አስተላላ ሴት ፒስ ቡድን ነው ብቻ ነው ብሎ መግለጽ አይቻልም። በክፍት ጨዋታም ግብ ማስቆጠር ይቻላል። በዚህ ሲዝን ቀድሜ እንደጠቀስኩት ቁጥሩ ያን ያለ መርቂ ባይባልም ማለት ነው ያንን ማድረግ ይችላል ማለት ነው። በቆመ ኳስ ብቻ የሚያገባ ቡድን ቢሆን አንድ ሺ ማንሳት ይቻላል ማለት ነው። ነገር ግን የቆመ ኳስን አንድ ማግቢያ ግብ ማግኛ አማራጭ አድርጎ መጠቀም ግን ችግር አለው ብዬ አላስብም። ግን አሁንም ስቲል በክፍት ጨዋታ ግን ማስቆጠር መቻል አለበት፣ የበለጠ ሱን ማሻሻል ይጠበቅበታል ማለት ነው። እኔ ከአርቴታ አንጻር አሁን የጠቀስኳቸው ብዙ ፖዚቲቭ ነገሮች እንዳሉ ሆኖ ለክፍተት ብዬ የምቆጥረው እና በትናንቱ ጨዋታ ላይ አንድ ያስተዋልነው ነገር ብዬ ማስበው ከዚህ ቀደም ባለፈውም ሲዝን ከፔሲ ጋር በነበረው ጨዋታ ላይ በአንዳንድ ጨዋታ ላይ ስናስተውል የነበረው እንግዲህ አርሰናል ከሚድ ብሎክ ቱ ሎ ብሎክ ቡድኖች ጋር ሲገጥም በቂ የሆነ የግብ ድሎች መፍጠር ይቸገራል። ሶስት ፔስን ነው በዋናነት የሚጠቀመው ማለት ነው። ሌላ አማራጭ ግን አርቴታ የበለጠ ፈጣሪ ተጫዋቾቹ ማለት ነው። ቡድን ውስጥ ላሉ ፈጣሪ ተጫዋቾች የተሻለ ነፃነት በመስጠት አንዳንድ ነገሮችን በተጫዋቾቹ ላይ እምነት በመጣል ሙሉ ለሙሉ በተጫዋቾቹ እንዲተገበሩ በማድረግ ያን ቻንስ ያን እድል ሜዳ ላይ ላሉ ተጫዋቾቹ መፍቀድ ያለበት ይመስለኛል፣ የተሻለ ነፃነት በመስጠት ማለት ነው። በትናንቱ ጨዋታ ስናስተብሎ እንደነበረው የቡድኑ ትልቁ ተጫዋች ቡካዮሳካ ነው እያስባለው ስቲል ይህ ተጫዋች ትናንት ጨዋታ ላይ የበለጠ ቀይ መስመር ተሽላይኑ ላይ ብቻ ተሽላይን ዊንገር ብቻ ሆኖ ነበር ስናስተውለው የነበረው፣ ቡድኑ ከፍተኛውን የፈጠራ አቅም ባነሰው ሰዓት በሆነ በሜዳው ወሰን ቦታ ላይ ነበር ሲንቀሳቀስ የነበረው ማለት ነው። ለእንደዚህ አይነት ተጫዋች የተሻለ ሴንትራል እየገባ ራሱ እድሎችን የበለጠ ሊፈጥር የሚችልበት እድል መፈጠር አለበት ብዬ አስባለሁ ማለት ነውና፣ በራሳቸው ተጫዋቾች እድሎችን የሚወስኑበትን መንገድ ነፃነት በመስጠት ማግኘት አለበት ብዬ አስባለሁ ማለት ነው። አርቴታን ስመለከተው የበለጠ ከስኳዱ ይልቅ ከስብስቡ ይልቅ ሀሳቡን የሚያምን አይነት አሰልጣኝ ነው ብዬ ነው የማስበው። በዛም ምክንያት ይመስለኛል የበለጠ ሀሳቡ ላይ ፎከስ በማድረግ ያንን በተገቢ ሁኔታ እንዲተገበር ለማድረግ የሚሞክረው ማለት ነው። ስትራክቸር ዋይዝ ቡድኑ አስደናቂ ነው፣ ግን ሁሉንም መፍትሄ በተሰራው ስትራክቸር አማካኝነት ሊገኝ አይችልም ማለት ነው። አንዳንዴ ከዛም ወጣ ባለ መልኩ የተሻለ ነፃነት ለስብስቡ ተሰጥቶ ግቦችን ለማግኘት መሞከር አለበት ብዬ አስባለሁ። እንደ ክፍተት ብዬ ለድሮ ባክ ብዬ በዚህ አርቴታ አርሰናል ላይ ቆጥሮ የምችለው ነገር ከዚህ አንፃር ነው ብዬ አስባለሁ ማለት ነው። እና ቡድኑ በትናንቱም ጨዋታ እጅጉን እድሎች መፍጠር ተቸግሮ ነው ያስተዋሉ ማለት ነው። አደጋ ሲፈጥር የነበረው ያገኘው የቆመ ኳስ ነው። ፓላስም ሲቸገር ያስተዋሉ፣ በክፍት ጨዋታ ሳይሆን የቆመ ኳስ አርሰናል በሚያገኝበት አጋጣሚ ያንን መከላከል ላይ ነበር በአብዛኛው ሲቸገሩ የነበረው ማለት ነው። ፓላሶች ማለት ነው። እና ከዚህ ረገድ የተወሰነ ፍሌክሲቢሊቲ ቢሆን የተወሰነ ነፃነት ቢኖር ማለት ነው በዚህ ሲዝን የሆነ ለውጥ የለም ማለት አይደለም። ምክንያቱም ቡድኑ የበለጠ ሞር ፍሉድ ሆኗል። በተለይ ደግሞ እንደ ዴክላን ራይስ እና ማርቲን ዙቢቤ እንዲ አይነት ተጫዋቾች ሞሮፍ ስድስት ስምንት አይነት ባህሪ ይዘው ማለት ነው በጣም ፍሉድ በሆነ ሙቭመንት ቦታ እየተቀያየሩ በደንብ አስተውለናል ማለት ነው። ከዚህ በፊት በተሻለ መልኩ በተወሰኑ አጋጣሚዎች እነ ማርቲኔሊም ሲሆን ሲገባ እነ ቦካዮሳካም ሴንትራሊ ሲገቡ ተመልክተናል ማለት ነው። ነገር ግን የፍሊዲቲ የበለጠ መጨመር አለበት ብዬ አስባለሁ። አሁን ሞሮፍ ትራዲሽናል ነምበር ናይን ነው ያለው ኦፍኮርስ እዚያን ፍሉዲቲ በፒሲጂ ደረጃ ማድረግ ሊያስቸግር ይችላል። ሞር ቴክኒካል ተጫዋቾች የፒሲጂ ፊት መስመር ሊያዙት ሶስቱ በተሻለ ነጻነት በተሻለ ምቾት ማለት ነው ቦታ ተቀይረው ወደ መስመርም እየወጡ ሴንትራል የሚገቡ እናስተውላቸዋለን። ክቫራ ደቤሌን እና ቢ ዝሬዱ ሆነ ወይ ደግሞ ባርኮላም ቢሆን ማለት ነው ይህን ነገር እናስተውልባቸዋለን በዛ ደረጃ ባይሆንም እንኳን የተሻለ ፍሉዲቲ የተሻለ ደግሞ ወደ ውስጥ ገብተው ያን ነፃነት ማግኘት አለባቸው ብዬ አስባለሁ። ያ ፍሉዲቲ አርሰናል የምናስተውለው የበለጠ መሃል ሜዳ ላይ ያሉት ተጫዋቾች ላይ ነው ማለት ነው ቢያ ወደ ጋርድ ሲገባ ወደ ጋርድ ዙቢሜንዲ እና ዴክላን ራይስ ላይ የተሻለ ፍሉዲቲ ወደ ጋርድ በነበረበት ጊዜ አስተውለናል ማለት ነው። ይሄ ፊት መስመር ላይ በተሻለ መልኩ የሚሆንበት እድል ቢኖር ማለት ነው፣ ቢኖር በተሻለ ግቦችን የመፍጠር እድል ይኖረዋል ቡድኑ ብዬ አስባለሁ። በዛ ውስጥ ነፃነት ለተጫዋቾቹ መስጠት ደግሞ እንደ ትናንቱ አይነት ጨዋታ ከሚድ ብሎክ ወደ ሎ ብሎክ ከሆኑ ቡድኖች ጋር ቡድኑ ሲጫወት የተሻለ ግቦችን መፍጠር ግቦችን ማግኘት የሚችልበት እድል ከክፍት ጨዋታ እድሎችን ከመፍጠር ባለፈ ግቡን ማስቆጠር የሚችልበት እድል ይኖራል ብዬ አስባለሁ ማለት ነው። ከዛ በተረፈ ግን ቡድኑ በብዙ አይነት መልክ አደጋ ሊፈጥር አርሰናል ሊያስቆጥርብኝ የሚችለው በዚህ መልክ ስለሆነ ይሄ ልከላከል ብሎ ተጋጣሚ ቡድኖች አንድ ቦታ አንድ ነገር ላይ እንዲወስኑ እንዳይችሉ ማድረግ የሚችል አይነት ቡድን ነው አርሰናል። እንግዲህ አርቴታ እየሰራ ማለት ነው። ግን ይሄን ቀደም የጠቀስኩትን መጨመር ግን በጣም አስፈላጊ ነው ብዬ ያስባለሁ ማለት ነው። ምክንያቱም እንደ ትናንቱ በኦሊቨር ግላስነር ደረጃ ያህል ስትራክቸር ዋይዝ በጣም ድንቅ የሆኑ ያህል ቡድኖች አሉ ብሎ ለመናገር ፌሚሊ ያስቸግራል። ጥሩ የሆኑ ዲሰንት የሆኑ ከኳስ ውጪ ጥሩ ሼፕ ያላቸው ቡድኖች አሉ፣ በደንብ ያንን ኤግዚኪዩት ማድረግ የሚችሉ ማለት ነው። ነገር ግን እዛ ደረጃ የሚያደርጉ ከሆነ አርሰናል እንደትናንቱ እንደተመለከት ነው ያው የቆመው ኳስን በዋናነት መሳሪያው ሊያደርግ ነው ማለት ነው። ክፍት ጨዋታን ግን በማንኛውም ጊዜ ለማስቆጠር ከማንኛውም አይነት ቡድኖች ጋር ማለት ነው እንደትናንቱም አይነት እንደተመለከት ነው ከሆነ ይሄ የተወሰነ የፕሌየርስ ፍሪደም ማለት ነው እዛ ላይ የተወሰነ ፍሌክሲቢሊቲ ያስፈልጋል ብዬ አስባለሁ ማለት ነው። ከሀሳቡን እንደሚያምኑ ሁሉ በዛ ደረጃ ተጫዋቾችን ላይ ከፍተኛ እምነት ሊኖሩ ያስፈልጋል ብዬ አስባለሁ ማለት ነው። በተረፈ ግን ያው ወሳኝ ድል ነው አርሰናል ያስመዘገበው። የነጥብ ልዩነቱን እንግዲህ ተከታይ አሁን በርንማውዝ ነው እንግዲህ ከበርንማውዝ በአራት ነጥብ ልዩነት አለው። ቀጥሎ ያለው ቶተናም ነው ቶተናም ጋም አምስት ነጥብ ልዩነት ነው ያለው ማለት ነው። ሌሎቹ የተለመዱት ቶፕ ሲክስ የምንላቸው ቡድኖች ጋር ከማንቸስተር ቡድኖች ከሲቲ እና ከዩናይትድ ጋር ወደ ስድስት የነጥብ ልዩነት አለው። ከሊቨርፑል ጋር ደግሞ ወደ ሰባት፣ ከቼልሲ ወደ ስምንት የነጥብ ልዩነት አድርጓል ማለት ነው ከአሁኑ ነጥቡን በጥሩ ሁኔታ እያሰፋ ይገኛል። ከአሁኑ የሚሰበሰበው ነጥብ በኋላ ላይ ምናልባት ለሚኖሩ መንገጫገጮች ማስቀመጥ ነጥብ በጣም ዋስትና ይሆናል። ያንን አርሰናል እያደረገ ነው። በዚህ ሲዝን ከአርሰናል የተሻለ ለዋንጫ ልናጮ የምንችለው የለም ማለት ነው። መጀመሪያ ሊቨርፑል ሊጉን እየመራ ነበር። አስተማማኝ ስላልነበረ እርግጠኝነት ስለ ሊቨርፑል መናገር አስቸጋሪ ነበር። ማጥቃቱ፣ መከላከሉ በጣም አስተማማኝ ስላልነበረ ማለት ነው። አሁን ማንሲቲ የተወሰኑ ጨዋቶች ሲያሸንፍ እንግዲህ አንዳንድ ሚዲያዎች ማንሲቲ ምናልባት በዚህ ሲዝን ተብሎ ሲጠቀስ ነበር። ማንሲቲ ማስተማማኝ አልነበረም። ለኔ ያሸነፋቸውን ጨዋታዎች በተለይ ካስተዋለን የበለጠ ሀላንድ ላይ በጣም ጥገኝ የሆነ ቡድን እንደመሆኑ አዲስ ሞር ኦፍ የታክቲካል ሺፍት ቡድኑ እያደረገ በመገኘቱና የበለጠ ከሀላንድ በተጨማሪ ደግሞ የዶናሩማ አይነት ድንቅ ሴቦችም እያስፈለገው በመሆኑ ምክንያት ግብ ዕድሎች በደንብ የሚፈጠሩበት እንደመሆኑ ያለውን የሆነ የታክቲካል ትራንዚሽን በአግባቡ የተዋሃደ ነው ብሎ ለማሰብ አስቸጋሪ ስለሆነ ሲቲን በዛ ውስጥ መክተት ያስቸግራል። በተረፈ ዩናይትድ ሰሞኑን ጥሩ ውጤቶች አስመዘገበ እንጂ ዋንጫ የምናስብ አይደለም። ቼልሲ ኮንሲስተንሲ የሚጎለው ቡድን ነው። እንግዲህ ገና ታዳጊዎች ናቸው፣ ስለ ታይትል ሊታሰብ አይችልም። እንኳን ስለ ታይትል ስለ ቶፎርም ማሰብ አስቸጋሪ ነውና ሁሉም ቡድኖች ማለት ነው ምናልባት ከአርሰናል ጋር ቀጥተኛ ተፎካካሪ ሊሆኑ ይችላሉ ብለን የምናስባቸው የተለመዱት ቶፕ ሲክስ ቡድኖች ማለት ነው። አስተማማኝነት አናስተውልባቸው ማለት ነው። ከዚያ ይልቅ እንግዲህ ተከታዮች አሁን ላይ ያሉት እንደ ቦርንማውዝ፣ አሁን ስፐርስ አለ፣ ሌላ ሰንደርላንድ አይነት ቡድኖች ነው ያሉት ማለት ነው። እና በጣም ጥሩ አጋጣሚ ይመስለኛል። ከፕሪሚየር ሊግ ባለፈም ሌላ ሜይ ቢ ዶሜስቲክም ሊሆን ይችላል፣ ሜይ ቢ አውሮፓ ላይም ሊሆን ይችላል። ቻምፒዮንስ ሊግን አይነት ድል ማስመዝገብ የሚያስችል የስኳድም ጥራት የአሰልጣኝ ፕላስ ደግሞ ኤግዚኪዩሽን ያለው ቡድን ነው ብዬ አስባለሁ ማለት ነው። ሜይ ቢ ሲዝኑ ሲጠናቀቅ በትንሹ ሁለት ዋንጫ ማሸንፎ ከዛም ባለፈ ደግሞ በጣም ጠንካራ መከላከል ያለው ቡድን እንደመሆኑ እስካሁን ሶስት ግቦች ብቻ ያስተናገደ እንደመሆኑ መጠን ማለት ነው። ሶስቱ ግቦችም የተቆጠሩበትን መንገድ ካስተዋልን ማለት ነው፣ ምናልባት ለምሳሌ ሱቦዝ ላይ ከቆመ ኳስ አስደናቂ የሆነ ቅጣት ምት ነው። ቮልት ማደ ደግሞ ኒካስል ሲያስቆጠርባቸው ምሮፍ ከክሮስ የተገኘ የጭንቅላት ኳስ ነው እንግዲህ ያስቆጠረባቸው። እነዚህ አይነት ግቦች የተቆጠሩበት ቡድን ነው እንግዲህ አርሰናል ማለት ነው እና ያን ያህል ግቦች ብዙ የሚያስተናገድ አይደለም በግብ ጥቂት ግን በመቆጠርም ምናልባት በፕሪሚየር ሊግ ታሪካውን ቀዳሚ የሚባለው የጆዜ የ2004/05 ሲዘን ላይ የነበረው ቡድን ነው 15 ግቦችን ብቻ ያስተናገደው 25 ክሊን ሽቶችን ያስመዘገበው ቡድን ማለት ነው። አርሰናል ወደዛ እየገሰገሰ ነው የሚመስለው ማለት ነው። ይህን ሪከርድ ይሰብራል ለማለት አስቸጋሪ ነው። ቁጥሩ በጣም የሚደንቅ ስለሆነ 15 ግቦች ብቻ ማስተናገድን 25 ክሊንሽት ማለት በጣም የሚደንቅ ነው። ነገር ግን ገና ከ9 ጨዋታ 6 ክሊን ክሊንሽት ነው ያስመዘገበው አርሰናል ይሄ በጣም የሚደንቅ፣ ሶስት ግቦች ብቻ ነው የተቆጠሩበት ማለት ነው። በዚህ ፔስ በተወሰነ መልክ መሄድ ከሆነ ሪከርዱን መስበር የማይችልበት ምክንያቱ አይታየኝም ማለት ነው። በጣም የተጫዋች ሀብታም ነው በዚህ ሰዓት ማለት ነው። ሳሊባ ሲወጣ እንግዲህ ሞስኬራ ነው ተቀይሮ የገባው። በጣም ሞስኬራ ባለፈው መግባት ከጀመረበት ጊዜ ጀምሮ አብዛኛው ጨዋታዎች ላይ በጣም ጥሩ ሆኖ ተመልክተነዋል ማለት ነው። ስለ ዲፌንሲቭ በጣም አስተማማኝ ቡድን እንደሆነ በደንብ ማስተላልንበት ነው ቢ ግራ ላይ ገብሪል ማጋሪሽ ቢጎዳ ማለት ነው ኢንካፕ ያለ ተጫዋች ነው ወደ ሚጋባ ማለት ነው። እና በጣም በብዙ መልኩ አስተማማኝ ነው። እኔ ላርሰና ምናልባት በሁሉም ሚዲያ ክፍል ከጀማሪው ተጫዋች ያልተናነሰ ተጫዋች ነው ቀይሮ የሚያስገባው ብዬ ያስባሉ። አንድ ቦታ ላይ በጣም ስጋት ከታየ ሊታይ የሚገባው ብዬ ያስበው ዴቪድ ራይ አይነት ተጫዋች ቢጎዳ ነው። ግብ ጠባቂ ማለት ነው ኬፓ ነው የሚገባው ኬፓ ዴቪድ ራያ የሚሰጠውን አይነት ሴኩሪቲ ለተከላካዮች ይሰጣል ብዬ አላስበም። ስህተት በጣም የሚሰራ አይነት ግብ ጠባቂ ነው። የዴቪድ ራያ ዲስትሪቢሽን በጣም የሚደንቅ ነው። ኬፓ በእግሩ ይሻላል ነው የሚባለው፣ ግን በዴቪድ ራያ ደረጃ ጥሩ ዲስትሪቢተር አይደለም ማለት ነው። ያን አስተማማኝነት አይሰጣቸውም። ግብ ጠባቂ ይመስለኛል የተወሰነ ክፍተት ልናይበት የምንችለውእና እና ከዚህ አንጻር ይህን ቁጥር 15 ጥቂት ግቦችን የተቆጠረበትን ሲዝም ማለት ነው እዛ የቀረበ ከዛም ያለፈ ነገር የሚያስመዝገብ እድል አለው ብዬ አስባለሁ። ዋንጫዎችን ዋንጫዎች ከማሸነፍ ባለፈ ማለት ነው እንግዲህ እንደተመለከታችሁ የትናንቱን ጨዋታ ማለት ነው፣ ከፓላስ ጋ የነበረውን እስኪ ሀሳባችሁን በኮሜት መስጫው ላይ አስቀምጡልኝ። ስለምታገምጡኝ ከልብ አመሰግናለሁ። መልካም ጊዜ